ሰላም ጤና ይስጥልኝ፣ ክብራትና ክብራን የቻናል የተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በዛሬው ፕሮግራምም አሪፍ የሆነ መረጃ ይዤላችሁ ቀርብ ያለው ሁልጊዜ ኮመንት የስር የማይጠፋ አንድ ጥያቄ አለ። እሱ ምንድን ነው? ስልኬ ማስታወቂያ እያመጣ አስቸገረኝ የሚል ነው። ታዲያ በዛሬው ፕሮግራም ስልካችሁ ላይ ማስታወቂያ እየመጣ የተቸገራችሁና የተማረራችሁ ካላችሁ ይህን ቪዲዮ እስከ መጨረሻው ተከታትላችሁ መፍትሄ መውሰድ ትችላላችሁ። ማወቅ ያለባችሁ ነገር በሁለት መንገድ ነው ማስታወቂያ ስልካችሁ ላይ የሚመጣው። አንደኛ ከፕሌይ ስቶርም ሆነ ከፕሌይ ስቶር ውጭ በምታወርዷቸው አፕሊኬሽኖች አማካኝነት ማስታወቂያ ይመጣል። ሁለተኛ ደግሞ የማይታወቁ ድረገጾችን ስትጎበኙ ፍቃድ ማስታወቂያ ወደ እናንተ እንዲልኩ ፍቃድ ሳታውቁት ደጋግመው ይጨቀጭቋችኋል። እናንተ ደግሞ ፍቃድ ኦኬ ስትሏቸው ወይም አለው ፍቃድ ስትሰጧቸው፣ እነዚያን ማስታወቂያዎች በድንገት እያመጡ ስልካችሁን ይረብሻሉ። እነሱ ገንዘባቸውን ይሰራሉ፣ እናንተ ግን በየጊዜው ማስታወቂያ እያያችሁ ትረበሻላችሁ። ስለዚህ በዛሬው ፕሮግራም ሁሉንም እያንዳንዱ ለይተን የምናወጣበት ነው፣ የመጨረሻ መፍትሄ ነው። ስለ ማስታወቂያ ከአሁን በኋላ አልሰራም። ስለዚህ በትክክል አድምጡ ማለት ነው። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ፣ አብራችሁኝ ቆዩ። መልካም ቆይታ። እሽ፣ በመጀመሪያ ምንድን ነው የምናደርገው? ከስልካችን ያሉ አፖችን በሙሉ በአንቲቫይረስ አፕሊኬሽን እስካን እናደርጋችኋለን ማለት ነው። ችግሩ ከአፕሊኬሽኖቹ ከሆነ እስካን አድርጎ ያገኝልናል ማለት ነው። ችግሩ ከአፕሊኬሽኖች ካልሆነ ደግሞ ጎግል ላይ ገብተን የምናስተካክላቸው ነገሮች አሉ። አሳያችኋለሁ። በትዕግስት ተከታተሉ። አሁን ወደ ጉግል ፕሌይ ስቶር ላይ ትሄዱና አንቲቫይረስ አፕሊኬሽን ታወርዳላችሁ ማለት ነው። ብዙ አይነት አንቲቫይረስ አፕሊኬሽን አሉ። ነገር ግን በጣም ታዋቂ የሆነ የሆነና ውጤታማ የሆነው ማልዌር ባይትስ የተባለውን አፕሊኬሽን ዳውንሎድ ታደርጋላችሁ ማለት ነው። ማልዌር ባይትስ ወይም እዚህ ጋር እንደምታዩት በዚህ መንገድ ሰርች ማድረግ ትችላላችሁ። የሁለተኛውን ሁለተኛውን ኢንስቶል ትሉታላችሁ ማለት ነው። እሺ እንደምትመለከቱት ዳውንሎድ ሆኗል። ኦፕን እንለዋለን፣ ከዛ መቀጠል። እንደዚህ ያመጣል። ወደ ጎን አሳልፈን ጌት ስታርትድ ነው የምንለው ነው። እዚህ ጋር አይ ሃቭ ኤ ሰብስክሪፕሽን የሚል አለ። ክፍያ የሚጠይቃል ሞር ብዙ ለመጠቀም ነገር ግን እናንተ አያስፈልጋችሁም ያን ያህል። ጌት ስታርትድ የምትለው አንኩ ከዛ እንደዚህ ዋርኒንግ ያመጣል። ችግር የለውም ኦኬ በሉት። ከዛ ኤክስ ብላችሁ ውጡና መልሳችሁ አለው የሚላለ ፍቃድ ኖቲፊኬሽን አለው ማድረግ ትችላል። ዶንት አለው ማድረግ ትችላላችሁ። ኖቲፊኬሽን እንዳያመጣ ማድረግ ትችላላችሁ። ብዙ አያስፈልግም ማለት ነው። ቡስት ዩር ስኮር የሚላለ ይህን ትነኩና እናንተ ፉል እስካን የሚላለ እዚህ ጋር ፉል እስካን የሚለውን ይህን በትክክል ለእናንተ እንደዚህ ይመጣል። እስካን እናውትሉታላችሁ ማለት ነው ከዛ ጊቭ ፐርሚሽን ይላችኋል። ፍቃድ ግዴታ ነው፣ ፍቃድ ስጡት ማለት ነው። ከዛ ይህን ፍቃድ ሰጣችሁ ባክ ትሉታላችሁ። ከዛ ዚህ ስካን ጊቭ ፐርሚሽን የሚላለ አሁንም አለ ውትሉታላችሁ ማለት ነው። ከዛ እንዳለ ስልካችሁ ላይ ያሉትን አፖች በዚህ መንገድ ስካን ያደረጋቸዋል ማለት ነው። እናንተ ማስታወቂያ እየላከባችሁ ያለውን አፕ ፈልጎ በትክክል ያገኘዋል። እሺ፣ በመጨረሻም ጨርሷል ማለት ነው። የኤክስ ብላችሁ ወጡ። ትንሽ ታገሱት፣ ምክንያቱም ጊዜ ይወስዳል። ለምሳሌ አምስት ደቂቃ ነው የወሰድ የሆን እስካን ለማድረግ ስልኬን ማለት ነው። እንደምታዩት አምስት መቶ አራት አፕሊኬሽኖችን እስካን አድርጓል። ሶስት ሺ አንድ መቶ ዘጠና ሁለት ፋይል ደግሞ እስካን አድርጓል ማለት ነው። አፖቹን ብቻ ሳይሆን ከስልካችን ያለውን ፋይል በሙሉ ነው እስካን የሚያደርገው ማለት ነው። ስለዚህ እንደምታዩት እነዚህን ነገሮች አግኝቷል ማለት ነው። ሁለት ነገሮች አሁን ይህን አፕሊኬሽን ጋለሪ ቮልት ይባላል፣ ወይም ደግሞ ፎቶና ቪዲዮ መደበቂያ ነው። ይህ አፕሊኬሽን ነው ማስታወቂያ እየላከብህ ያለው ብሎኛል። ስለዚህ አሁን ይህን አፕሊኬሽን ምን ማድረግ አለብኝ? ወይ ዲሌት ማድረግ አለብኝ፣ ወይ ኢግኖር ማድረግ አለብኝ። ኢግኖር ካል ነው ይቆያል ማለት ነው። ነገር ግን አሁን ሶስት ነጥቧን ከጎን እንነካና ኢግኖር የሚላለ አንኢንስቶል የሚላለ ሁለት አማራጭ ያላችሁ ማለት ነው። ኢግኖር ካላችሁት ያው ተወው ይቆይ ማለት ነው። አን ኢንስቶል ከሆነ የምትሉት ደግሞ ዲሌት ይሆናል አፑ ማለት ነው። አሁን ይህ አፕሊኬሽን ችግሩ እኔ ብዙ ፋይል አስቀምጨበታለሁ ማለትም ፎቶና ቪዲዮ አለው ማለት ነው። ስለዚህ መጀመሪያ ላይ ገብቼ ከአፑ ፎቶና ቪዲዮዬን ሪከቨር ማድረግ አለብኝ ወይም ወደ ጋላሪ መልሼ አፑን ነጻ ካደረግኩ በኋላ ይህን አፕሊኬሽን ማስወገድ ይኖርብኛል ማለት ነው። በጣም ከመጠን በላይ ያለፈ ማስታወቂያ የሚያመጣ አፕሊኬሽን ስለሆነ እንደምታዩት እነዚህ ሁለቱን አግኝቶልኛል ማለት ነው። ከፋይል አንድ ከአፕ አንድ አግኝቷል ማለት ነው። ስለዚህ እናንተ ምን ማድረግ አለባችሁ? አፑን ትመረምራላችሁ። ምንም አይነት ፋይል በስልኩ በአፑ ከለላችሁ የጌም አፕ ሊሆን ይችላል ማንኛውም ብዙ ማትፈልጉት ከሆነ ይችን ነክታችሁ ሶስት ነጥቧን ዲሌት ወይም አንኢንስቶል አድርጉት ማለት ነው። ሶ ይህን ማድረግ አለባችሁ ማለት ነው። አይ ምንም ነገር ካላገኘ እናንተ ጋር ግን ማስታወቂያ በጎግል የሚመጡ ከሆነ አሁን ደግሞ በጎግል እንዴት እንደምታስተካክሉ ላሳያችሁ። በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። ወደ ስልካችሁ ሴቲንግ አፕሊኬሽን ትገባላችሁ ከገባችሁ በኋላ ወደ ታች ትወርዱ እና ጉግል የሚል ትፈልጋላችሁ። ጉግል የሚለውን ትነካላችሁ። ከዛ ኦል የሚላለይ ኦል ሰርቪስ የሚለውን ንቁ። ኦል ሰርቪስ የሚለውን ከነካችሁ በኋላ አዲስ የሚላል አዲስ የሚላል እሱን ትነኩታላችሁ። ከዚህ ጋር ብዙ አይነት አማራጭ ለእናንተ ሊያመጣላችሁ ይችላል። አድ ፐርሰናላይዝድ የሚል ሊመጣ ይችላል። ዲሌት አድቨርታይዚንግ አይዲ የሚላለ ይህን ይችን ትነኮታላችሁ። እንደ ስልኩ ሞዴል ሊለያይ ይችላል። እንግዲህ ከዛ ዲሌት አድቨርታይዚንግ አይዲ የሚለውን ይህን ነካና ዲሌት እንለዋለን ማለት ነው። ይህ ሙሉ በሙሉ ላያስቆመው ይችላል፣ ነገር ግን ማስታወቂያዎችን በምርጫችሁ እንዲታዩ ያደርጋችኋል ማለት ነው። ሶ ቅድም የነገርኳችሁ አንቲቫይረስ አፕሊኬሽን ይህኛው ከሌላችሁ፣ ማለትም ከእናንተ ስልክ ላይ ላይመጣ ይችላል። ብዙ አይነት አሉ ይህኛውን መጠቀም ትችላላችሁ። ይም እንደምታዩት ይህኛውን አፕሊኬሽን መጠቀም ትችላላችሁ ማለት ነው። ብዙ አፖች ናቸው ያሉ። ነገር ግን ነገር ግን ምንድ ነው ታማኝ ያልሆኑ አሉ። እነሱ ራሱ የእናንተን ቫይረስ ሊጭኑባቸው ይችላሉ ማለት ነው። አንቲ ቫይረስ መስለው እነሱ ራሱ እናንተን ለመሰለል ምናምን የሚመጡ ሊሆን ይችላሉ ማለት ነው። አሁን ደግሞ እስኪ ጉግል ክሮም ላይ ገባ ብለን የምናስተካክላቸው ነገሮች አሉ። ወደ ጎግል ክሮም እንሄድ። ያል እንግዲህ ይህን መረጃ ሲሰራ ማወቅ ያለባችሁ ብዙ ሪሰርች አድርጌ ነው የእናንተን ችግር ለመፍታት ማለት ነው። ብዙ ጥያቄ ስለሚሆን በተደጋጋሚ የሚመጣብኝ ጥያቄ ስለሆነ ከላይ ይችን ሶስት ነጥቧን ትነካላችሁ። በመቀጠል ደግሞ ወደ ሴቲንግስ የምትለዋን ይችን ትነካላችሁ። ይሄኛውን ሳይት ሴቲንግ የሚል ሳይት ሴቲንግ የሚል አለ። ይሄኛውን ማለት ነው። ይሄኛውን ትነካላችሁ። ሳይት ሴቲንግ ካላችሁ በኋላ ኖቲፊኬሽን የሚላል ይሄ ኖቲፊኬሽን የሚለውን ትነታላችሁ። ከዛ እንደምታዩት ሳይት ካን አስክ ሴንድ ኖቲፊኬሽን የሚለውን ይሄን ኦፍ ታደርጉታላችሁ ማለት ነው። ይህን ኦፍ ታደርጉታላችሁ። ከዛ መቀጠል ወደ ታች ስትመጡ እዚ ጋር ፍቃድ የሰጣችሁ ሳይት ካለ ይመጣል ማለት ነው። ይሄ በጣም አስፈላጊ ነገር ነው። እናንተ ሳታውቁት ፍቃድ የሰጣችኋቸው ዌብሳይቶች ካሉ በዚህ መንገድ ይመጣል። ለምሳሌ ይሄኛውን ፍቃድ ሰጥቸው ማስታወቂያ ይልካል ማለት ነው። ስለዚህ አንድ ጊዜ ነካ እናደርገውና ምን እናደርጋለን? ዲሌት ዳታ ኤንድ ሪሲት ፐርሚሽን የሚለውን እነካለን ማለት ነው። ከዛ እዚህ ጋ ማወቅ ያለባቸው ነገሮች አሉ። ዲሌት ኤንድ ሪሲት በሉት። አሁን በኋላ የዚህ ፐርሚሽን ፍቃዱ የለውም ማለት ነው። ባክ ብለን እንመለሳል። ወደ ሁለተኛው መፍትሄ እንሄዳለን ማለት ነው። እሺ አሁን ደግሞ እዚሁ እያለን እያለ ፖፕአፕ አዶችን ብሎክ የሚያደርግልን አንድ ሴቲንግ አለ። እሱን እናበራለን ማለት ነው። ከላይ አሁንም ሶስት ነጥቧን ነክተን ወደ ሴቲንግ እንገባለን ማለት። ከዛ አሁንም ሳይት ሴቲንግ የሚላለ እሱን እንፈልጋለን። እዚህ ጋ ይሄኛው ማለት ነው። ይቀጥላል ፖፕስ ኤንድ ሪዳይሬክትስ የሚለውን ይህን እንመርጥና እዚ ጋ እንደምትመለከቱት ከዛ ኦን እናደርገዋለን ማለት ነው። ይህም የፖፕ አዶች እንዳይመጡ የሚከላከልልን ነው ማለት ነው። ይህም ኦን እናደርጋለን ማለት ነው። እሺ ተመልካቾች፣ እንደጠቀማችሁ ተስፋ አደርጋለሁ። እነዚህን መፍትሄዎች በመውሰድ ማስተካከል ትችላላችሁ። እንግዲህ እነዚህን ሁሉ አስተካከላችሁ ደግሞ መፍትሄው ችግሩ የማይፈታ ከሆነ ደግሞ ስልካችሁን ዳግም ማስጀመር ነው። ይህ ማለት ፋክተሪ ዳታ ሪሴት ማድረግ ነው ማለት ነው። ይህንንም ስታርጉ ጥንቃቄ ማድረግ ያለባችሁ ነገር ስልካችሁ ላይ ያለው ፋይል በሙሉ ስለሚጠፋ ቪዲዮ፣ ሙዚቃ፣ የተለያዩ ፋይሎች ካሏችሁ መጀመሪያ ባካፕ ማድረግ ይኖርባችኋል ማለት ነው። እንደዛ ካደረጋችሁ በኋላ ስልኩን እንደ አዲስ ማስጀመር ትችላላችሁ። ጥያቄ ካላችሁ በዚህ ዙሪያ ኮመንት አድርጉ፣ በቀጣይ የምንሰራበት ይሆናል። በሌላ ቪዲዮ እስከማገኛችሁ